ቤተሰብ የባሌ እህቶች ጉድ አደረጉኝ ጉድ አደረጉኝ ማለት ነው። የኔና የባሌ ህይወት ላይ ገብተው እየወሰኑ ምናምን ነገር እውነቴ ነው ምላችሁ ጉድ አደረጉኝ። ከዛ በፊት እግም ማለት ነው። ይሄ የምታዩት ሽቲዎች የሆሳና ትእዛዞች ናቸው። ወደ ሆሳና የሚሄድ ነው ማለት ነው። ሆሳና ማለት በቡታጀራ ወይም ደግሞ በአዲስ አበባ በቡታጀራ በኩል ነበረ ላኪልኝ ያለችኝ። እኔ ግን በአዲስ አበባ በኩል በሰው አስልኬላታለሁ፣ ወይም በሰው ስላችሁ እስከ አዲስ አበባ ድረስ ትራንስፖርት ተከፍሎ ከዛ ደግሞ ከአዲስ አበባ ሆሳና ድረስ የመልእክት ደግሞ ተከፍሎ ማለት ነው ዶችዬ። የመልእክቱንም የመሳፈሪያውንም እሷ ራሷ ከፍላ ማለት ነው። ቤተሰብና እኔ ደግሞ እንደዚህ በቪዲዮ አስመርጫት የውላቸው ሁለት ሺቲ ሶስት ሺቲ ከዛኛው ጋር ከዚኛው ጋር ደግሞ አራት ሺቲ። ሁለት ጎገራ ማለት ነው። ቡኒውም ጎገራ አለው። ሲቀጥል ደግሞ ይሄኛውም የምታዩት ያው ነጭም አደለም ሮዝም እንትንም አደለም። ምን ከለር ነው የሚባለው? ይሄ ሽሮ ምናምን አደለም ብቻ ከለሩን እናንተው እናንተ ለዩት። እንደዚህ የራሱ የሆነ ዲሪያ አለው እና እንዳልኳችሁ ወደ ሆሳና ነው የሚሄደው። እኔም ደግሞ ሆሳና ሀገራችን ላይ ሳይኖር ቀርቶ አይደለም አንቺን ለማበረታታት ነው እያላችሁ ምናምን የምታዙኝ የምትወስዱ ከኔ በቃ ከልብ አመሰግናለሁኝ። ልጅ ለብቻሽ ነው የምታሳድጊው፣ ልናበረታታሽ እንፈልጋለን። እማማጨቤ አይዞሽ፣ አንቺ ጠንካራ ሴት ነሽ፣ በጣም ብርቱ ነሽ፣ ለሁላችንም ተምሳሌት ነሽ፣ እያላችሁ ምናምን ስለምታበረታቱኝ እውነት ከልብ አመሰግናለሁኝ ውዶች። ይሄ እና ሌላም ትዕዛዝ አለ፣ በነገራችሁ ላይ አሁን ይሄ የሆሳናውን ወደ ፌስታል እናስገባውና እንደዚህ አሽገን እንልከላታለን ማለት ነው። እና ወደ ባሌ እህቶች ደግሞ ስመለስ አንዳንድ ቤተሰብ እንዲህ ዝም ብሎ ጣልቃ ካልገባሁ ይላል ማለት ነው። እና ሱቁሽንም ትተሽ እንደገና ደግሞ ቤትሽንም ትተሽ መኖር ያለብሽ ከኛ ጋር ነው ብለው እነሱ በእኛ ሕይወት ድምድም አድርገው ወሰኑ ማለት ነው። እኔ ደግሞ የእናንተ እህት የማንም ላይ ሸክም መሆን አልፈልግም። የማንንም እጅ ስጠብቅ መኖር አልፈልግም። በጣም ነጻነቴን እወደዋለሁ። ነጻነት ያለበት ህይወትን እፈልጋለሁ፣ እመኛለሁ። ማንም እጄን ይዞ ምናምን እንዲመራኝ አልፈልግም ራሴ አውቃለሁ። የተሳሳትኩትን ነገር ሰዎች ሲያርሙኝ ደስ ይለኛል እንጂ እኔ ከኛ ጋር ኖሬ ሱቅሽን ተይ፣ እሱ እየሰራ ያኖረሽ ምናምን የሚባል ጨዋታ እኔ ጋ የለም ማለት ነው። እውነቴ ነው የምላችሁና ይሄኛው ደግሞ የአዲስ አበባ ትዕዛዝ ነው። ይሄ ለልጇ ነው፣ ሺቲ ነው፣ ደርበን ይባላል ሜትር ከሰባ ማለት ነው። እና ሌላኛዎቹ ደግሞ አምስቱም ሸርሸፎች ናቸው። በካርቶን ነው እንደዚህ እያስገባሁኝ እያጣጠፍኩኝ ምናምን ጎን ላይ ደግሞ እየለበስኩኝ እንደምታዩት ነው ማለት ነው። ብዙ ሸርሸፎች ወጥተዋል። አልሐምዱሊላህ እኔ በምሰራው ነገር ትንሽ ስንቀሳቀስ ብዙ ይሰጠኛል። አላህ እጄ ባዶ ነው ስል አላህ ደግሞ በጎን በኩል ያባሽረኛል ማለት ነው። ሰዎች እኔን እንደሚቀርቡኝ አይደለም። ሰዎች እኔን በክፋት መንገድ ምናምን እንደሚያዩ ምናምን አይደለም። ሰዎች የኔን መንገድ ለማበረሻሸት በዚህም በዛም ሲሉ አላህ ግን አይ ብሎ እኔ ወላሂ ነው እምላችሁ፣ እሱ እንዳደረገልኝ እኔ ለሱ ምንም ነገር አድርጌ አላቅም። እና ብቻ ግን አላህ ቀልብ ይስጠኝ ለዲኔ የምቆርቁር እምነቴን የመወደ ማከብር ሴት ያድርገኝ፣ ለእምነቴ የምገዛ ሴት ያድርገኝ፣ ብልጥልጭ ነገር ማሸነፋት ሴት አላህ ያድርገኝ፣ እና ሸርሸፎችን እንደዚ አዛኝ ይሄ ደግሞ ከአዲስ አበባ ነው አንድ ቀን ነው የሚወጣው ማለት ነው አንድ ላይ ነው የሚሄድላቸው ለምን እኔ ሀሳቤን የቀየርኩት ደግሞ እህቴ እዚች ጋ ልንገርሽ የሆሳና ያዘሽኝ ማለት ነው ሀሳቤን የቀየርኩትኝ የአዲስ አበባም ትእዛዝ ስላለ በአዲስ አበባ በኩል እንዲህ ሄድልሽ ነው። አንቺ በቡታጀራ ነበረ እንደሚመጣ የምታውቂው። ለምን በቡታጀራ ቀርብ ስለሆነ ራሴ ሂጄ ልክልሻለሁ ብዬሽ ነበረ እና እኔም ደግሞ አጋጣሚ ሆኖ ስላመመኝ አልቻልኩም እና መሄድ፣ በመልእክት ነበረ የላኩትኝ። በመልእክት ስል ለማውቀው ሰው አዲስ አበባ ድረስ ወሰደልኝ። ከዛ ደግሞ አዲስ አበባ መናሀሪያ ላይ ለሹፌር ሰጠልኝ። የአዲስ አበባ እንኳን እዛው አውቶቢስ ተራ መጥቶ ተቀበለ ማለት ነው። ቤተሰብ ወንድሟ ምናምን ግን ከዛ በፊት ሁለቱም ሁለቱም ነው ምላችሁ። ያስገረመኝ ነገር እኔ ምንማቸው አይደለሁም ባዳኔ። በእርግጥ በሚዲያ ያቆኛል፣ ነገር ግን ብሩን ልክ ልብሱን እንደመረጡ ብሩን የከፈሉኝ ልብሱ እነሱ ጋ ሳይደርስ ነው። ይህን ያህል ታማኝነትን አላህ ሰጥቶኛል። ይሄ ደግሞ ትታደሉታላችሁ እንጂ አትታገሉትም። እና ሁለቱም ብሩን አስገብተውልኝ እቃው ምናምን ነገር ሄደላቸው ነው ምላችሁና ፈቅዳችሁ ወዳችሁ ስለምታዙኝ። አዲስ አበባም ሸርሸፍ ሳይኖር ቀርቶ አይደለም፣ መግዛት ትችል ነበረ። ግን እኔን ለማበረታታት የሄደችበት መንገድ ነው። ሆሳናም ሺቲ ከነሻርፑ ሳይኖር ቀርቶ አይደለም፣ እኔን ለማበረታታት የሄደችበት መንገድ ነው። እንዲህ አይነት መልካም መልካም ደጋግ ሰዎች ደግሞ አሉ በህይወታችንና፣ እነሱን ብዝትዝት ያድርግልን ውዶችዬ እና ወደ ባሌ ቤተሰብ ስመለስ ማለት ነው። እኔ እንዲን አይነት ቃቃ ጨዋታ ምናምን ነገር አልፈልግም። እኔና እሱ እነን መወሰነ የምንችለው አይደለ። እኔ እንዳልኳችሁ የማንም ሸክም መሆን አልፈልግም። ስቲል ከባሌ እጅ ራሱ እኔ ብር ምጠብቅ ሴት አይደለሁም። ሰርቼ ላግኝ የምል ሴት ነኝ። አይደለም እኔ የእሱ ቤተሰብ ጋገብቼ እነሱ ላይ ሸክም ሁኜ ሱቄን ትቼ ልጄን ይዤ ምናምን እዛ ቤት ተመጋባው ማለት ነው። እንዴት ነው የምታስቡት? ረፉ የባል እህቶች ረፉ፣ እንጂ እኛም ራሳችን የምንኖርበት አኗኗር አለ፣ የአኗኗር ዘቤ አለ፣ ነጻነት የሚባል ነገር አለ፣ ፍሪደም የሚባል ነገር አለ እና ራሳችን እንድንወስን እኔና እሱ ተነጋግረን እንድንወስን እድሉን ስጡን። እናንተ አድላችሁ መወሰን ያለባችሁ ለኛ፣ እኛ ራሳችን እኔና እሱንን ተነጋግረን ወስነን እንደሚሆን ማድረግ ያለብን እና መሀል ላይ እየገባችሁ ምናምን የእኛን ህይወትን ባትበጠብጡ መልካም ነው እላለውኝ። እኔ ለባል ቤተሰብ በጣም ክብር አለኝ፣ መዋደድም መከባበርም ግድ ነው ማለት ነው። እሱ የኔን ሲያከብር እኔ የእሱን ሲያከብር ነው አሪፍ የሚሆነው። ለምን እሱም የመጣው ከነሱ ነው እኔም የመጣሁት ከራሴ ቤተሰብ ስለሆነ እና የቤተሰብ ክብር ግድ ነው ማለት ነው ውዶችዬ። እና እናንተስ ምን ትሉኛላችሁ? ሱቄን ልተዋወይ? እነሱ ጋስ ልግባወይ? በራሴ እንዴት ነው? እኔና እሱ አይደለን ወይ ተነጋግረን መወሰን ያለብን? እሱ ምንም ነገር አላለም። በነገራችሁ ላይ እኔ ግን እዛ ቤት ምናምን መግባት አልፈልግም። እኔ የእናቴ ቤት ምን አለኝ እንዴ? የእናቴ ቤት ምን አለኝ? እውነቴ ነው ምላችሁ። እና እንዳልኳችሁ ይሄኛው የአዲስ አበባ ነው። በካርቶን ያደረኩትኝ ከዛን ግዴታ መጽሐፍ ስለነበረብኝ ስም እንደገና ስልክ ቁጥር በወረቀት አድርጌ እለጥፍበታለሁኝ። ያው ካርቶን ሰው ባለው ነው የሚሸነው። ካርቶኑ የብስኩት ነውና ለዛ ኤ ኤ ነው አድርጌ ምናምን አዲስ አበባ ብዬ ጽፌበታለሁኝ። ውዶችዬ ያው እንዳይሳሳቱ ማለት ነው። እና አሁንም ማዘዝ የምትፈልጉ በ0969780015 ደውሉልን። ማለት ነው። ሲቀጥል ደግሞ ኮመንት ላይ ምን ትመክሩኛላችሁ ምናምን ነገር አሳውቁኝ። ደግምላችኋለሁኝ። ሲቀጥል አሁንም በየቦታው እንደዚህ እያዘዛችሁኝ እየወሰዳችሁ ነው። አመሰግናለውኝ። ሲቀጥል ደግሞ እቃው ከደረሳት በኋላ የአዲስ አበባዋ ልጅ ምን አለችኝ። አዳምጦት እክሮ በጣም ነው ማመሰግነሽ የእኔ ውድ እህቴ በጣም አመሰግንሻለሁ። እቃ ደረሰልህ ወንድሜ። አሁን ተቀብሎ እንትን ነው ነግሮኛል፣ ደውሎልኝ ማለት ነው እና በጣም ነው ማመሰግንሽ የእኔ ውድ እህቴ መልካም ስራ ይሆንልሽ። እኔም ደስ ብለኛል ሁሉም የፈለግኩት እና የመረጥኩት እንዳደ ሳይቀየር መጥተዋል ቴስ መልካም ስራ የስራ ዘመን ወክልስ ውስጥ የኔ እናት አንቺም አምነሽኝ እቃው እጅሽ ላይ ሳይገባ ብር ሙሉ ልከሽልኝ ሳትጠራጠሪኝ ስላዘሽኝ ከልብ አመሰግናለሁኝ። እኔም ተጨንቄ ተጠብቤ የላኩልሽም አንድም የአንቺን እምነትን ላለማጉደል ነው፣ ወላሂ ነው የምልሽና ከልብ አመሰግናለሁኝ። እሺማ፣ እና ክበር ልኝ ውዴ፣ ውዴ አንቺ እኮ ምስትሪ ስራ እኮ ነው። ስራ ሰው እኮ ስራና ስራ ብቻ ነው፣ እንዲያ አጭበርብሮ አታለው መብራት። እኔም የስራ ሰው ነኝ። በጣም ምሮ አራጥ ሰው ነኝ በጣም የስራ ሰው ስለሆንኩ እኔ አምናለሁ፣ ለመነ ደግሞ አምናለሁ። አሁን የሰማችሁት ለሆሳና ብላ ያዘዘችኝ የከስተምሬ ናት። ቀጣይ ደግሞ የማሰማችሁ እቃው እጇ ላይ ሲገባ ምን እንዳለችኝ፣ የአዲስ አበባ ከስተምራችንን ደግሞ ድምፅ ላሰማችሁ ማለት ነው። ቤተሰብ ወላ ትለያለ ሽክሩይ አላ የከይር ጀዛ ይክፈልሽ የኔ ውድ ደርሶኛል አለ በጣም ደስ ብሎኛል። አንደኛ እንደዚህ ቢዚ ሆነሽ ራሱ በስነ ስርዓት በጊዜ ያነሳታ ቆይ አልሽ ጊዜ ማድረስ በቃ እንጃ ደስ ብሎኛል አላህ ኸይረ ጀዛ ይክፈልሽ አዎ ታማኝ ነሽ ወላይ ምንም አይወጣልሽም ማሻአላህ እንዴ እኔ ከዚህ በፊት እንደዚህ ሌላ ሀገር እንትን ብዬ ከሰባት ወር በኋላ ነው የሆነ ቃልኬ ላህ ለአዚም ነው ምሉሽ ከሰባተር በኋላ ነው ለናቴ እቃ የደረሰው ማለት ነው። የኔእናት ግዴ ታይነው የታዘዝኩት። እንደገና ደግሞ ብር ተቀብሻ አለው አስቀድመሽ ነው አንቺም ማምነሽኝ የላክሽ እና ያን ደግሞ የኔ ሀላፊነት ናው። ገባሽ አደለ? አሺ ተቀበለ እቃዎችን ወደዷቸው፣ ወደዷቸው እስንም ማሳውቂኝ እና አመሰግናአለውኝ። አዘሽኝ ፈቅደሽ ወደሽ አዘሽኝ እንዲደርስሽን ስላደረሽል ነገር ከልብ አመሰግናለሁ። ለዚ አመሰግናለሁኝ። የማሽን ወድ እቃ በጣም ቆንጆ ነው፣ ይወዱታል ብዬ ያስባለሁ። ደርሶኛል ብቻ ነው ያለኝ። ያው ከደረሰ በኋላ እህቶችና እናቴ ምናምን ያው ብትኑ ለልጄ ነው ያልተሰፋው። ከዛ በኋላ ነው እነሱ የሚነግሩኝ እንደሚወዱት፣ እኔ እርግጠኛ ነኝ። ችግር የለም። የሰላስለቱ ስለሆነ ለማማኑ ደግሞ እኔ አደለም አንቺ ማንን ማምናለው እኔ አንቺን። ደግሞ ሄት ጀመር እኔ በጣም ነው መወደሽ ማለት፣ በጣም ንጹህ ሰውነሽ እንደኔም ሰውን ታምን ያለሽ። እኔ በቃ ምንም እንደዚህ ይሄ ምን ይፈጠራል ወደፊት ምናምን ጥርጥር ምንም ነገር እና እንዳንቺም በራህመቱ ነው የሚያኖረኝም አልሐምዱሊላህም ምን ጥርጥር አላውቅም ግን እኔ በጣም ወድጄዋለው። ግዴታሽ ማለቴ አንቺ ውስጥሽ ታማኝ ሰው ባትሆኝ ማንም አያስገድድሽም ነበረ። እኔ ምንም እንትን ብትይ ምንም ማድረግ አልችልም ነበረ። ግን አንቺ እስኪያወሮሽ የምትጠብቂ ሰው አይደለሽም። በጣም ጀግናነሽ። አላ ይጠብቅሽ። አሚን አሚን የኔ ውድህት እኔም አመሰግናለውኝ። እና ሁላችሁም ትዛዝ ካላችሁ ቤተሰብን ሰርፕራይዝ ማድረግ ከፈለጋችሁ የትን ቦታ አደርሳለውኝ። ያው ከስተምሮቼ ምስክር ናቸው እና በ0969780015 አናግሮኝ ማለት ነው። ይሄ የምታዩት የከስተምር የመኪና ወይም የትራንስፖርት ብር ነው ማለት ነው። አንድ ሺህ ብር ነው አዲስ አበባ ድረስ ተልኮ ከዛ ደግሞ ወደ ሆሳና ሁለመቶ ብር ተሰጦ የሚላክ ማለት ነው። አመሰግናለሁ ወኝ በቃ ሰላማችሁ ዛለኝ ቻው ባይ ደናው ነው።